ከታረዱ በሬዎች ወርቅ ተገኘ። በማዕከላዊ የኢትዮጵያ ክልል በከንባታ ዞን ሽንሽቾ እና ዱራሚ ከተማዎች በትናንትናው ዕለት ለመሳላ በዓል ከታረዱ ሰንጋ በሬዎች ሆድ እቃ ውስጥ ወርቅ ተገኘ። የከንባታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ዳዊት አንዴኖ ለኢቢሲ ዶት ስትሪም እንደገለጹት ለበዓል ከታረዱ ሁለት በሬዎች ውስጥ የተገኘው ማዕድን ወርቅ መሆኑ ተረጋግጧል አሉ። በትናንትናው ዕለት በከንባታ ዞን ሽንሽጮ ከተማ በአካባቢው ባህል ሸማታ ተብለው የሚጠሩ ማህበሮች ስምንት ሆነው በመደራጀት ሰንጋ በሬ ገዝተው እንደነበረ አስታውቀዋል። የእርድ ስነ ስርዓት በሚያከናውኑበት ወቅት ከበሬ ሆድ እቃ ውስጥ ለጊዜው ግራሙ በወር ያልታወቀ ወርቅ መገኘቱን አስረድተዋል። የተገኘው ወርቅ ከ80 ሺህ ብር በላይ የተገመተ ቢሆንም ባለቤቶቹ ግን ግራሙ ስላልታወቀ በማለት ከመሸጥ ተቆጥበዋል። በተመሳሳይ በከንባታ ዞን ዱራሜ ከተማ ለመሳላ በዓል ከተገዛ ሰንጋ በሬ አስራ ሁለት ነጥብ አምስት ግራም የሚያወጣ ወርቅ መገኘቱን አቶ ዳዊት ተናግረዋል። ስለተከታተላችሁ አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ቢሆኑ ሆኑ። ደህና ቆዩኝ።